ሰላሙ፣ ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ በጣም ደህና ነን፣ እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት አለፈ ሳምንቱ? እኛ ጋር በጣም አሪፍ ነበር፣ እግዚአብሔር ይመስገን። አንዳንድ ችግሮች አልቀው አልፈው ሰላም የፈጠርነባቸው ጊዜያቶች ናቸውና ጥሩ ጊዜ ሆኖ አልፎልናል። በጣም ደስ ብሎኛል። ያው እየተፈጠረ ያለውን ነገር በኔም ቤት በካሌብም ቤት እያያችሁ ነው። አንዳንድ ጥሩ ያልሆኑ ነገሮች ተፈጥረዋል። ከካሌብት ጋር አለመግባባት ተፈጥሮ ነበር። ውሸት ብዙ አይሄድም፣ ለጊዜው ይገናል እንጂ እውነት ናት ሁሌ የምትወጣው። እና እግዚአብሔር ይመስገን ሁላችንም አሁን ሰላም ሁነናል፣ ይቅርታ ተባብለናል። ጥሩ ጊዜ እያሳለፍን ያለ ነው እና እናንተስ፣ ለሀዘናችን ጊዜ ብቻ ነው ወይም የምትካፈሉን፣ የደስታችን ጊዜም ማየት አለባችሁ ብዬ እንግዲህ ዛሬ መጥቻለሁ ማለት ነው እና ቤተሰቦቼ እንግዲህ ካሊብ ካሊብን ታውቆታላችሁ። በጣም የዋህ ልጅ ነው። በጣም በእኔና በእህቱ መሀል ሆኖ ለመወሰን በጣም የተቸገረ ነበረ። እሱ እያሳለፍ የነበረው ጊዜ ከሁላችንም በላይ በጣም ከባድ ነበር። በእርግጥ ሁላችንም በያለንበት ከባድ ነበር። እኔም የነበርኩበት ሁኔታ ጥሩ አልነበረም። እህትዮዋም የተረዳችበት መንገድ ና እያሳለፈች የነበረችው ጊዜ ጥሩ አልነበረም። ለወንድሟ በጣም ነገሮችን ለማስተካከል እየሞከረች ነበር። የእሱ ህይወት ቀና ለማድረግ በጣም እየሞከረች ነበር። ካሌብ ደግሞ መሀል ላይ ሆኖ በጣም ተጨናንቆ ነበርና ሁላችንም በጣም ከባድ በጣም ከባድ የሚባል ጓደኝነታችን የተፈተነበት ጊዜ ነበር። ያሳልፍ ነው ና እግዚአብሔር ይመስገን ሁሉም አልፎ አሁን እንግዲህ ደስተኛ ሆነና ለፊት ያስታውቃል። ፈካ ብዬ ነው የመጣሁት እና እንግዲህ ቤተሰቦች ዛሬ የመጣሁት። ካሌብም የለም፣ ማንም የለም። እንደምታይኝ ብቻዬን ነኝ። እነ ካሌብ ቤት ተጠርቻለሁ፣ እራት እንድትመጪ ተብያለሁ። እኔ ግን ሳስበው ማለት ነው ለምን እራት ጠሩኝ? ባለፈው ምሳ ተጠርቼ ርጭ ወጥቻለሁና አሁን ጨለማ እንደምፈራቆ ነው መሰለኝ፣ ካሌብ እንዳልወጣ ይመስላል። እኔ ሁኔታውን ሳየው እንዳልወጣ ነው የመሰለኝ ና እራት ነው የተጠራሁት። አሪፍ ጊዜ እንደምናሳልፍ የባለፈውን ጊዜ እንደምንክሰው ተስፋ አደርጋለሁ። እንደ ቤተሰብ አሪፍ ጊዜ ማሳለፍ ነው የምፈልገው ከነሱ ጋር ና ያው እንግዲህ አየሩም እንደምታዩት እየመሸ ነው። በጣም ወደ እነሱ ለሚሄድ እየተዘጋጀሁኝ ነው። ስለዚህ ቀድሜ ለእናንተ ልንገራችሁ ብዬ ነው። ከእኔ ጋር አብራችሁ መጣችሁ አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ወይም ማሂ እንግዲህ በጣም ጥሩ ልጅ ናት። በጣም ቅን ነች፣ የተሰማትን ፊትለፊት የምትናገር ሰው ናት። እና ብዙ ጊዜ የተሰማውን ፊትለፊት የሚናገር ሰው መጥፎ ነው ነው የሚታየው። ለምንድ ነው? ስሜቱን አይደብቅም፣ የተሰማውን ይናገራል፣ ዛው ላይ ነው። ያኔ ቶልቶሎ ተናጋሪ እና መጥፎ ሰው አድርገን እንስላቸዋለን። እንደዚ አይነት ሰዎች ግን ለህይወታችን እጅግ በጣም ይጠቅመናል። ምክንያቱም እዛው ላይ ስናጠፋ የሚነግረን ጥሩ ነገር ስንሰራ ም እዛው የሚነግረን ሰው ከስህተታችን እንድንማርም ምንሰራው ነገር ጥሩ እንደሆነ ም እንድንማር ያደርገናል። ና ማሂ እንደዚ አይነት ሰው ነች። በጣም ስሜቷን ግልጽ ነች። በጣም ፊትለፊት የምትናገረው ምናምንና ለዛ ነው ክፉ ሰው መስላችሁ የነበር ና በእኔ ስም ቤተሰቦች እኔ ይቅርታ አድርጌላታለሁ እናንተም ይቅርታ እንድታደርጉላት ና እንደ ፋሚሊ እንድትቀርባት ፈጎና እንድትሆኑ ፈልጋለሁ። ምክንያቱም ለወንድሟ ብላ ያደረገቻቸው ነገሮች ናቸው መጥፎ ያስባሏትና እኔን የምትወዱኝ እኔን የምታከብሩኝ ሰዎች እኔ የመወደውን ትወዳላችሁ ና ማሂን እንደ እኔ እንድትወዱልኝ እንደ እኔ እንድታከብሩልኝ እፈልጋለሁ። ምክንያቱም በጣም የመወደው ና የማከብረው የካሊብ እህት ነች። አንድ ናቸው እነሱ። ማለት ማሂን ጠላችሁ ማለት ካሊብን ጠላችሁ ነው። ካሊብ ደግሞ በጣም ጥሩ ልጅ ነው። ማሂ ደግሞ በዛው ልክ እውነት በጣም ማለት በቃ ያለ እድሜው ሁሉ እኔ እንደ እናት ነች። በጣም ነው ሰው ትሪት የምታደርገው ምናምንና ያንን በቅርብ እኔ ስላየኝ ነው። እናንተም ታያላችሁ። በደም ዛሬ አሪፍ ጊዜ ነው የምናሳልፈው። ትንሽ ጥሩ ስሜት እየተሰማኝ አይደለም፣ ትንሽ አሞኛል ምናምን፣ ግን ያው ሰው አክብሮ ጠርቶኝ አልቀርም። ስለዚህ መሄድ አለብኝ ማለት ነው። በጊዜ ቶሎ መመለስ አለብኝ። ታሞ ሰው ቤት ጥሩ አይደለም እና ምን እንደሚያጋጥመን ስለማናውቅ በህመማችሁ ምናምን ጊዜ ቤታችን ብንሆን ጥሩ ነው። ሰው አክብሮ ጠርቶን ለሁለተኛ ጊዜ እሷን ማስቀየም ስላልፈለግኩኝ አሞኝም ቢሆን ሰው አክብሮ እስከጠራኝ ድረስ ግዴታ መሄድ አለብኝ፣ እሄዳለሁ ማለት ነው። በዘቦ ቤተሰቦች፣ ከቪዲዮ ጀርባ ማሂ ጋር ተገናኝተን አውርተን ነበር። በደም በጣም ከፍቷት ነበር። እውነት ማለት እኔ እንጃ፣ የሰው ልጅ ጥሩ ነገር አስቦ ወደ መጥፎ ሲቀየርበት በጣም ነው የሚከፋውና በቃ በጣም ተጸጽ ሳለች። በጣም ከፍታታል። በዛ ሰዓት እንደዛ አንቺ መናገር አልነበረብኝም እያለች ነበር። ግን በእርግጠኝነት ማለት ነው የምነግራችሁ ነገር እኔም በሷ ቦታ በሆን ኑሮ የማደርገው ነገር ነው። እኔ በወንድሜ ቀልድ አላውቅም። ወንድሜ በጣም ነው የምወደው። እንኳን አይደለም የሆነ ሰው እየቀለደበት መስሎኝ እንኳን የሆነ ሰው እያሾፈበት መስሎኝ ለሆነ ነገር እንኳን እንትን ብለውት እንዲነካ ክብሩ እንዲነካብኝም የማልፈልገው ሰው ሕይወቴን የምሰጠው ሰው ወንድሜ ነው ለእኔ እና እሷም ያን ያደረገች። ሁላችሁም በእርግጠኝነት ወንድማችሁን የምትወዱ አላችሁ። ወንድም ያላችሁ፣ ታናሽ ወንድም ያላችሁ፣ ታላቅ ወንድም ያላችሁ አላችሁ። የእነሱ ትልቅ ቦታ መድረስ የሚያስደስተን ሰዎች አላችሁና ለእሱ በጣም ትልቅ ቦታ ስላላት ነው ያን ነገር ስታረግ የነበረውና በዛው ልክ ደግሞ ፍቅሯን አይተው ተሸውዳለች ይች ልጅ ማለት ነው። ምክንያቱም ለወንድሙ ያላትን ነገር በማወቅ የኛ ደካማ ጎን እሷ እንደሆነች ስላወቁ በሷ በኩል ነገሮችን ለማስኬድ አንዳንድ መጥፎ ሰዎች ተጠቅመውባታልና በጣም ተጸጽሳለች። በጣም ከፍቷታል። እኔ ደግሞ ማሂ እንደዚህ እንድትሆን አልፈልግም። በጣም ደስተኛ መሆን እፈልጋለሁ። ለክ እንደ ፋሚሊ እነሱ ማየት ስለምፈልግ እንደዚህ እንዲከፋት አልፈልግም። በውስጥ በጣም አውርቻታለሁ። አንድ ቀን ሙሉ አብሪያት ውይ ደስተኛ እንድትሆን እንድትረሳው ነገሮችን ለማድረግ ሞክሬ ያለውና ማሂ ቪዲዮ ታይዋለሽ። አንቺ እህቴ ነሽ ጓደኛዬ ነሽ ሁሉ ነገር ነሽ ከዚህ በኋላ ለኔ ፋሚሊ ነሽ ሲከፋ አይመጥቼ ማናገርሽ ስደሰት የምነግርሽ ሲጨንቀኝ ማወራሽ ሰው ነሽና ከዚህ በኋላ ከኔ እንድትርቂ አልፈልግም እንደዚህ ደግሞ ቤት ሁሌ እየጠራሽ ብትጋብጂኝ ደግሞ በጣም ደስ ይለኛል እና እንግዲህ ቤተሰቦቼ ሰዎች ያለውን ነገር ነግራቸዋለሁ ማሂንም የምትወዷት እስኪ ኮመንት ላይ አሳዩኝ፣ ፍቅራችሁን አሳዩኝ። እኔ የምትወዱ ሰዎች ማሂን ይቅርታ እንድታደርጉላት እፈልጋለሁ በእኔ ስምና። ዛሬ እንግዲህ ከማሂጋ በጣም አሪፍ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ካሌብም በባለፈው መጥቼ ወስጄሻለሁ ዛሬ ራስሽ ነ ቤቱን ታውቂዋለሽ፣ አዲስ አይደለሽም ተብዬ ብቻዬን ነው የሚሄደው ማለት ነው። ሰአቱ እየመሸ ስለሆነ ቶሎ በጊዜ ወደ እነማሂ ቤት እንሄድ ማለት ነው። እስከዛ አብራችን ቆዩ እንግዲህ ቤተሰቦች ይደርሻለሁ። እንደምታዩት በጣም ጨልሟል

ሰላም ብያችሁ፣ እንዴት ናችሁ? እንኳን ደህና ቆይሽን። እሺ እሺ፣ ሰላም ናችሁ? አሎ፣ እንኳን አብሮ አደረሰን። እን በዓል በዓል ይመስላል ቤቱ ግን አምሮበታል። አንቺ ጎበዝ ግራት ተጀመረ በቃ እና እና እንዴት ነሽ ደህና ነሽ እንኳን ደህና ነሽ በጣም ብታይ እንዴት ተሰቃይቼ እንደደረስኩ እኔ አውቀው ትንሽ እራሱ እየጠበቅንሽ እኮ ቆየሽ እዚህ ከምትተኛ መጠር እንኳን ይዛት ና አውርተን ስንት ነገር እንዴት ናችሁ ዳቦ ሲያምር እግዚአብሔር ስጥልሆእንዳያጥማጣጣምፍ እንግዲህ ማሂዬ ቤተሰቦቼንም ከምንጣቴ በፊት እያወራኋቸው ነበረ ስላለው ነገርም በደንብ ነግሬያቸዋለሁ ከቪዲዮ ውጭም እንደ ፋሚሊ ተገናኝተን በጣም አሪፍ ጊዜ እንዳሳለፈን ሁሉንም ችግር እንደፈታን አውርተን ነበርና ማለት የምትፈልጊው ነገር ካለ ቤተሰቦችን ማውራት ከፈለሽ በዚህ አጋጣሚ በጣም ይቅርታ። እናንተ በሐሰት ኢንፎርሜሽን ታመርኩ ጊዜ በጣም ብዙ ማይሆን ነገር ስላሳያችሁ እሷንም በጣም ከልብ ይቅርታ። እኔ ተቀብያለሁ። ይሄን ነው። አመሰግናለሁ። ያው እንደነገርናችሁ ነው። ታሊብም ታቃለ ሁሉንም ያለውን ነገር ክፋት አስበ አልነበረም። ያንን ነገር ያደረግሽው ለወንድምሽ ካለሽ ፍቅር ለወንድምሽ ካለሽ ትልቅ ቦታ እንዲደርስ ከምትፈልጊው ሀሳብ አንጻር ነው። ያንን ነገር እንድታደርግ ሌሎች ሰዎችም ደካማ ጎንሽን የወንድምሽን ፍቅር አውቀው ነው እንደዚህ አይነት ነገር ሲያስደርጉ ነበርና፣ ያው ይቅርታ ማለት ካለባቸው የሰዎች ያበላሹት እነዛ ሰዎች ናቸው እንጂ አንቺ አይደለሽም። ከዛ ደግሞ ከቪዲዮ በፊትም አውርቼ ነበር፣ ማሂ በጣም ግልጽ ሰው ናት። አሁንም ደግሞ ከሷ ፊት ምነግራችሁ የተሰማትን ያየችውን ፊት ለፊት የምትናገረውና ያ ስሜቷ ነው። ክፉ ሰው አስብሏት እንደዛ ሲፈርዱብሽ የነበረውና እንደውም ስሜቱን ፊት ለፊት የሚናገር ሰው እኔ በጣም ደስ የሚለኝ እና እንደዛ ነው። ሁሉንም ነገር እነግራቸዋለሁ። እኛ ይቅርታ ተባብለናል። ከዚህ በኋላ ደግሞ ቤተሰብ ነን። አንቺ እህቴ ነሽ፣ ጓደኛዬ ነሽ፣ ሲከፋኝ የማማክርሽ፣ ሲደብረኝ መጥቼ የማርፍበት ቤት ነው ቤት እና ሁሉንም ደግሞ በከፋን ጊዜ በደበረን ጊዜ ምናምን በጭንቃችን ጊዜ ከጎናችን ነበሩ። ካሜራ ይዘን ነው ሁሉ ነገር ስናደርግ የነበርና ዛሬ ደግሞ የደስታችን ቀን ማየት አለባቸው ብዬ ነው ይዤ የመጣው። ትክክለኛ አዎ። ቤት ስትመጣ እንግዲህ ጨዋ መሆን አለብን። ባለፈውም ጨዋው እውነት ነበር። እህቴ ፊት ያው ታውቂያለሽ እንዴ። ናቸው አዲስ ነገር አለ? ከአንቺ ናፍቆት ውጪ ምን አዲስ ነገር። ናፍቄ ናፍቄ

እንዴ ኔ ወንድም መንካል ተንከባከብች ማንነት ታዋልኩ አይ ፍቅሯን እንኳን አይተናልም። ሁሉም ይመሰክራሉ ተናግረን አይደል በጣም እህቴ ጥሩ። በነገራች ላይ በጣም ጥሩ ሰው ነች እህቴ ስለሆነች ምናምን ሳይሆን በእርግጥ በሰዋቱ አንዳንድ ከፍተቶች ይፈጠራሉ። እመዛ ከፍተቶች አንዳንድ ባልፈለግናቸው መንገድ ሊወስዱን ይችላሉ። ነገር ግን በፍጹም መጥፎ አመለካከት መጥፎ አስተሳሰብ እንደሌላት ባለፈውም ተቀመጣችሁ አንዳንድ ሰዎችን ዝብርሽን መልካም አመለካከት ያላ ሰው ለየትኛውም ሰው ወንድም ስለሆንኩኝ ሳይሆን የትኛውም ሰው ሲጎዳ ቪዲዮ ላይ ከዚህ በፊት ስትነገር ነበረ። እኔ ወንድሜ ስለሆነ ሳይሆን ማንም ሰው ሲጎዳ ማየት አልፈልግም ምናምን ብላ ነበርና ስሜቷን የገለጸችበት መንገድ ነው እንጂ በሰዓቱ ትክክል ያልነበረው ያ ደግሞ ማንም ሰው ያደረገዋል። እኔም ወንድሜ ላይ ቢፈጠር ላድርጎ የሚችለው ነገር ነውና ይቅር መባባል ጥሩ ነው። በዓላችን አሁን በጣም አሪፍ ጊዜ ማሳለፍ አለብን። ሲጀምር ደግሞ ቂም ምናምን ውስጥ ላይ ምንም እሱ ደስ እኔ ቁጭ ትንሽ የምር አልቀርም ማሂ አይተሻላል? እሄዳለሁ እኮ እያለች የምር እኔ አክብራችሁ ጠርታችሁኝ አልቀርም ብዬ ነው እንጂ አምሽተሽ መተሽ እሄዳለሁ ነው። እንክብካቤ እያያችሁ ነው አይደለ?

ከዛም አሞኛል፣ እኛ ቤት የለሽም አላለም ማለት ነው። ነው ቤት አሪፍ ካላችሁ ምን ማለት ላግዛችሁ? እሺ፣ እሺ። ተሰጥቶኛል ቀይሬ ልብሴን ተመልሼ እመጣለሁ። እሺ። ኤደን መታለች እጅ ማለት ነው። በጣም ደስተኛ ይዞ እሺ ደስ ሲል ገና ለምን ጨዋታ አንጫወትም? ደስ ይለኛል። ይሄ ምንድነው? አቦሰም ምናም ትችላላችሁ። ኖርማል ደስቶ፣ ፊንገር፣ ካው፣ ካውተር የሚባል አለ። ከዛም በኋላ ከነዚህ ካምስቱ ውስጥ አንዱን ትመርጣላችሁ። ወይ ደስቶ፣ ወይ ፊንገር፣ ወይ ካው፣ ወይ ካውተር፣ ወይ ኦሊ። ስለዚህ ከአምስቱ አንዱን መርጣችሁ እንደዚህ ከአንድ እስከ አምስት ያለውን ባዶ መጠል ይቻላል፣ አንድ መጠል ይቻላል፣ አምስቱን መጠል ይቻላል። አንድ ሁለት ሶስት ማለት ለምን እንድትዳንስ ፈታ አደርግ ባንቺ ነው ያየሁት የፍቅርን ጣም ከምልሽ በላይ ያለኝ መውደዳ ያበቃም ምን ያህል ብታድል ምን ቢወደኝ እንዳንቺ ያለ ቆንጆ አፍቃሪ አምላክ ሰጠኝ። ይብዛም ይነስም ጉዳይሽ አልጠፋምና ካሳብሽ ሰዎችኝ ያለሽ ወድሻለው የእውነት የመጀመሪያ የመጀመሪያዬ የፍቅር ማያዬ ተሰጠኝ ከላይ የመጀመሪያ አሞኛል። እረፍት ባይደል ጥሩ ይመስለኛል። አሞኛል ትንሽ፣ ግን እናንተ እንዳይከፋችሁ ብዬ ነው። ሲጀመር እንደዚህ እየዘለልኩ አላውቅም። በቃ ሰሞኑ ጥሩ ስሜት እየተሰማኝ አይደለም። ግን ቀለል መተኛ በጊዜ እረፍት እናደርጋለን ማለት ነው። በሌላ ባር ቪዲዮ እንገናኛለን። እስከዛ ቻው በሏቸው። አሪፍ ነው። አሁን ድምፅ ዘምተው እንዲመጡ የሆነ ነገር አደርጋለሁ። ከዛ አሪፍ ብራክ ማደርጋቸው አብረን